ጤና ይስጥልኝ ተከታታዮቻችን አፍሮ ሚዲያ ዝግጅቱን አሁን ይጀም... ጤና ይስጥልኝ ተከታታዮቻችን፣ ሰለሞን እባላለሁ። የዚህ የአፍሮ ሚዲያ መስራችና ዋና አዘጋጅ ነኝ። የዚህ ሚዲያም ዋና ዓላማ በተለይ ውጭ ያለነው ኢትዮጵያኖች እና ትውልደ ኢትዮጵያኖች አገራችን ውስጥ ለሚካሄደው ኢኮኖሚያዊ እንቅስቃሴ በተለይም ዜጋ ተኮር የሆነውን የኢኮኖሚ እንቅስቃሴ ለመደገፍ በምን መልኩ መሳተፍ ይቻላል ከሚል አንጻር የተደረገ ወይም የተመሰረተ ሚዲያ ወይም መድረክ ነው። አገራችንን ዜጎች በተለይ በቤተሰብ ደረጃ እንዴት ገቢን ማሳደግ ይቻላል፣ በምን መልኩ ውጭ ያለነው ያንን ኢኮኖሚያዊ እንቅስቃሴ መደገፍ ይቻላል ከሚል አንጻር የመጣ የተመሰረተ የሶሻል ሚዲያ መድረክ ነው። በተለይም ውጭ ያለነው በሁለት ነገሮች እድል አለን። አገርን ከመርዳት ወይም ወገንን ከመርዳት አንጻር ሁለት እድሎች አሉን ውጭ በመኖራችን ብቻ አንደኛው ከውጭ ወደ አገር ቤት ኢንቨስተርን በመሳብ ትልቅ አስተዋጽኦ ማድረግ እንችላለን ብለን እናስባለን። ሁለተኛውና በጣም ጠቃሚና አስፈላጊው በተለይም በአሁኑ ጊዜ ሊሰራበት የሚገባው ቱሪስትን መሳብ ነው። የቱሪዝም እንቅስቃሴውን በኢትዮጵያ ውስጥ እንዲስፋፋ ጥረት ማድረግ ነው። ምክንያቱም በአጭር ጊዜ ውስጥ የተሻለ ገቢን ሊፈጥር የሚችል ኢኮኖሚን በፍጥነት ለማሳደግም ትልቅ አስተዋጽኦ ያለው የኢኮኖሚ ዘርፍ ስለሆነ ነው። ስለዚህ በቱሪዝም እንቅስቃሴ አካባቢ ትልቅ ስራ ሊሰራ ይገባል። ያም አንዱ ለሀገራችን የኢኮኖሚ እድገት ድጋፍ መስጫ መንገድ ነውና ይህንንም ደግሞ ውጭ ያለነው ኢትዮጵያኖችና ትውልደ ኢትዮጵያኖች ትልቅ አስተዋጽኦ ማድረግ እንችላለን። ይህንንም በተግባር ለማዋል አስፈላጊ የሆኑ ፕሮጀክቶች እና ለየት ያሉ ስራዎች የሚሰሩበትም አጋጣሚዎች ይፈጠራሉ። እንግዲህ ከዚህ በፊት እንደተናገር ነው፣ ዋና ዋናው አላማችን በተለይ በቤተሰብ ደረጃ በኢትዮጵያ ውስጥ ያሉ ዜጎች የገቢ ደረጃቸው የስራ ሁኔታቸው እንዲሻሻል እንዲያድግ ከተፈለገ የሁሉም ተሳትፎና መረባረብ አስፈላጊ ነው ብለን እናምናለን። የቤተሰብ የገቢ ሁኔታ፣ የስራ ሁኔታ በጣም ወሳኝ ነገር ናቸው። ከዚህ ጋር ተያይዞም ደግሞ ችላ ሊባል የማይገባው የትምህርት ሁኔታ፣ እነዚህ ሶስት ግብአቶች እጅግ አስፈላጊ ናቸው፣ ለቤተሰብ ለሀገር እድገት በራሱ በራሱ መተማመን አዳብሮ የሚያስፈልገውን ነገር አሟልቶ ቤተሰቡን የሚመራበት እያንዳንዱ ቤተሰብ በዚህ መልኩ ቤተሰብ ካንፊደንስ ትልቅ ስራዎችን መስራት የሚችል ለምንም የማይበገር ማህበረሰብ የምንፈጥረው በዚህ መልኩ ነው። ስለዚህ አንዳንድ ጊዜ የውጭ የቱሪስት ፍሰትን ለመጨመር ሲታሰብ ቱሪስቱን ለመሳብ ሲባል ማበረታቻዎች ይዘጋጃሉ። ታዲያ ብዙ አይነት የቱሪስት መሳቢያ ማበረታቻ ዘዴዎች አሉ። ከነዚያ ውስጥ ቲ ስታክ የምንለው የማበረታቻ አይነት ወይንም ዘዴ ነው። ለመሆኑ ቲ ስታክ ወይንም ቱሪስት ስታክ የሚባለው የማበረታቻ አይነት ምን አይነት ነው? ጥቅሙስ ምን ያህል ነው? በሀገራችንስ ምን ያህል የተለመደ ነው? በዚህ ዙሪያ የምንሰጣችው ጠቃሚ መረጃዎች ስላሉ ይከታተሉን። ቻናሉን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በመጻፍ ያግዙ። እናመሰግናለን።